ትራምፕ ታገዱ። የኢትዮጵያ የባሕር በር ጥያቄ በቅርብ ጊዜ ውስጥ ምላሽ እንደሚያገኝ የትራንስፖርትና ሎጂስቲክስ ሎጂስቲክ ሚኒስተር ገለጸ። ለድርድር ዝግጁ ነኝ ሩሲያ። ኢራን ለሞሳድ ሲሰልል ነበር ያለችውን ሰው በሞት ቀጣች። ይህንና መሰል ዜናዎችን ይዘን መጥተናል። አብራችሁን ቆዩ። ፕሬዚዳንት ትራምፕ ታገዱ። የአሜሪካ ፌዴራል ንግድ ፍርድ ቤት የዶናልድ ትራምፕን በአገራት ላይ ከፍተኛ ታሪፍ የመጨመር እንቅስቃሴ አገደ። መሰረቱ በማንሃታን ያደረገው ፍርድ ቤቱ፣ ፕሬዝዳንት ትራምፕ ስልጣናቸውን ያላግባብ ተጠቅመዋል፣ የአገሪቱን የንግድ ፖሊሲ በግል ፍላጎታቸው ላይ ተመስርተው በመዘወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋል ብሏል። በተጨማሪም በቻይና ካናዳና ሜክሲኮ ላይ የጨመሩት የተናጠን ከፍተኛ የታክስ ጭማሪ ማገዱ ፍርድ ቤቱ አስታውቋል። እንዲሁም ያለም አቀፉ የንግድ ፍርድ ቤት በነጩ ቤተ መንግስት የተጠየቀውን የአስቸኳይ ጊዜ ህግ ለዶናልድ ትራምፕ በሁሉም ሀገራት ላይ ታሪፍ እንዲጥሉ ያንድ ወገዝ ስልጣን እንደማይሰጥም ተገልጿል። ውሳኔውን ነጩ ቤተ መንግስት በምክትል ሴክሬታሪት ኃላፊ በኩል ተቃውሞታል። የኢትዮጵያ የባሕር በር ጥያቄ በቅርብ ጊዜ ውስጥ ምላሽ እንደሚያገኝ የትራንስፖርትና ሎጂስቲክ ሚኒስተር ገለጸ። ግንቦት 21 2017፣ አህዱ ሬዲዮ። ከፍተኛ የሕዝብ ቁጥር ያላት ኢትዮጵያ የባሕር በር አስፈላጊነት ለድርድር የሚቀርብ አይደለም ሲሉ በትራንስፖርትና ሎጂስቲክ ሚኒስተር የማሪታይም ባለስልጣን የሎጂስቲክና ትራንስፎርሜሽን ዳይሬክተር አቶ ወርቁ ለማ ለአህዱ ተናግረዋል። የባሕር በር ያላቸውና የሌላቸው አገራት በዓለም አቀፍ መድረክ ያላቸው ተሰሚነት እኩል አለመሆኑን ያነሱት ዳይሬክተሩ ኢትዮጵያ የባሕር በርን ለማግኘት የሚያስችሉ ዘርፈ ብዙ እድሎቿን እየተጠቀመች እናም በቅርቡም ምላሽ እንደሚገኝ ገልጸዋል። ኢትዮጵያ የባሕር በርን ማግኘቷ ኢኮኖሚን ለማሳደግ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያስችላታል ሲሉም ተናግረዋል። በወጪና ገቢ ምርቶች ላይ የሚያጋጥመውን ከፍተኛ ወጪ ለመቀነስና የውጭ ኢንቨስትመንትን ለመሳብም የባሕር በርን የማግኘት ጉዳይ አስፈላጊ መሆኑን አብራርተዋል። ኢትዮጵያ የባሕር በር ማግኘት ጥያቄ ለማቅረብ የሚያስችሏት በርካታ ምክንያቶች እንዳሏትም አቶ ወርቁ አክለዋል። ጂኦፖለቲካል ተፈጥሮ፣ ታሪካዊ እውነታ፣ ኢኮኖሚያዊ ምክንያት፣ ዓለም አቀፍ ህጎችና የደህንነት ጉዳይ ከምክንያቶቹ ይጠቀሳሉ ብለዋል። ዳይሬክተሩ አያይዘውም መንግስት ከ30 ዓመታት በላይ ይነኪ የነበረውን የባሕር በር መብት አሁን በግልጽ በማንሳት መጠነ ሰፊ ስራዎችን እየሰራ ይገኛል ያሉ ሲሆን፣ ህዝቡም በሙሉ ልቡ ተቀብሎ የሚያምንበት ነው ሲሉ አብራርተዋል። ኢትዮጵያ የባሕር በር የማግኘት መብት በሰላማዊ መንገድ ለማሳካት ተገቢው ምላሽ እንዲያገኝ የሁሉንም ድጋፍ እንደምትፈልግ አሳስበዋል። የዓለም የምግብ ፕሮግራም በኢትዮጵያ የሚሰጠውን እርዳታ በሰኔ ወር ሊያቆም እንደሚችል አስጠነቀቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊዩ ኤፍቢ በኢትዮጵያ ለሚያደርገው የሰብአዊ እርዳታ የገንዘብ ድጋፍ ባለማግኘቱ ምክንያት በአሁኑ ወቅት እየሰጠ ያለውን እርዳታ በከፍተኛ ሁኔታ መቀነሱንና በሰኔ ወር ላይ ሙሉ ለሙሉ ሊያቋርጥ እንደሚችል አስታወቀ። ድርጅቱ ባሳለፍነው ወር በኢትዮጵያ ባከናወናቸው ተግባራት ዙሪያ ባወጣው መግለጫ የገንዘብ እጥረት በመኖሩ ምክንያት ለተረጂዎች የሚከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ ሊያገኝ ከሚገባው ውስጥ 65 በመቶ ብቻ መሆኑን አመልክቷል። ይህም በየካቲት ወር ከነበረው 80 በመቶ ቅናሽ እንዳሳየ አስታውቋል። የምግብ እርዳታ ቅነሳው በተመሳሳይ በስደተኞች ላይም ተግባራዊ መደረጉን ደብሊው ኤፍ ፒ ገልጿል። የዓለም የምግብ ፕሮግራም በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በአገሪቱ ያለውን የምግብ ዋስትና ችግር እያባበሱት መሆኑን አስጠንቅቋል። በመቀጠልም ወደ ባህር ማዶ ዜናዎቻችን እናልፋለን። ኢራን ለሞሳድ ሲሰልል ነበር ያለችውን ሰው በሞት ቀጣች። የኢራን የፍትሕ ባለሥልጣናት ፔድራ ማዳኒ የተባለ ግለሰብ ለእስራኤል የስለላ ድርጅት ሞሳድ በመሰለልና በህገወጥ መንገድ ገንዘብ በማግኘቱ ተከሶ በሞት መቀጣቱን አስታወቀ። የኢራን የፍትሕ አካላት የሚዲያ ማዕከልን ጠቅሶ የኢራን የዜና ወኪል እንደዘገበው ተጠርጣሪው በ2020 ቴሄራን ውስጥ ተይዞ ከሞሳድ ጋር በመተባበር ወኪሎችን በመመልመል ሚስጥራዊ መረጃዎችን በመሰብሰብ እና ደህንነቱ በተጠበቀ የግንኙነት ስርዓት ለአገናኝ ኦፊሰር በማስተላለፍ ተከሶ ነበር። በኢራን የፍትሕ አካላት በጠቀሰው የክስ መዝገብ ላይ ያሉ ሰነዶች እንደሚያሳዩት ማዳኒ ከሞሳድ ጋር በመተባበር የመሰረተ ልማት መሳሪያዎችን የሚገኙበትን ቦታ በተመለከተ ሚስጥራዊ መረጃዎችን ልኮ በብራስልስ የእስራኤል ኤምባሲ ከእስራኤል የስለላ መኮንን ጋር ተገናኝቷል። ከኤሌክትሮኒካዊ መሳሪያዎች የተገኘው መረጃ በእርሱና በሞሳድ መኮንን መካከል የተለዋወጡት መልእክቶች መመረጃን በላይ መለየት ወይም የእስራኤል የስለላ አገልግሎት ቴክኒካል ዲፓርትመንት እንዲላክ መመሪያ የያዙ መልእክቶች መገኘታቸውንም ሰነዶቹ መረጋገጣቸው ፍርድ ቤቱ ገልጿል። የኢራን የፍትሕ አካላት የሚዲያ ማዕከል በበኩሉ የማዳን የስለላ ስራ ክትትል ሲደረግበት እንደነበርናም ከመታሰሩ በፊት ከሞሳድ ጋር የነበረው ግንኙነት መቋረጡን አረጋግጧል። ይህንን ተከትሎም ፍርድ ቤቱ በሰለላና በሙስና ወንጀል ጥፋተኛ መሆኑን ገልጾ የሞት ፍርድ ወስኖበታል። የሞት ቅጣቱ የተፈጸመው ሕጋዊ አካሄዶችን ተከትሎ ነው ተብሏል። ድርድር ዘገጁ ነኝ ሩሲያ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ከኪየቭ ጋር ለመስማማት ዝግጁ ናት አሉ። ሩሲያ የፊታችን ሰኞ በቱርክ ኢስታንቡል ለሚደረገው ሁለተኛ ዙር የሰላም ንግግር የዩክሬን መልስ እየጠበቀች እንደሆነም ይፋ አድርጋለች። ሰርጌይ ላቭሮቭ ከአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ቆይታ ማድረጋቸውን ገልጸው ለንግግሩ ዝግጁ መሆናቸውን አሳውቀዋል። ሩቢዮ በበኩላቸው ዋሽንግተን በሁለቱ ሀገራት ለሚደረገው የሰላም ውይይት እንደ ድልድይ ለማገልገል ዝግጁ መሆኗንም ተናግሯል። የቱርክ ፕሬዚዳንት ረሲብ ጠይብ ኤርዶሃንም የሩሲያን የሰላም እቅድ በደስታ እንደተቀበሉትናም ሀገራቸው ለዚህ ድርድር መሳካት የበኩሏን እንደምታደርግ ገልጸዋል። በመጨረሻም ዜና እረፍት እውቁ የአፍሪካ የሥነ ጽሁፍ ሰው ከዚህ ዓለም በሞት ተለዩ። እውቁ የአፍሪካ የሥነ ጽሁፍ ሰው ኒጉጊ ዋቲያንጎ በ87 ዓመታቸው ከዚህ ዓለም በሞት ተለይቷል። እስር፣ ግዞትና ህመም ያላንበረከካቸው ኬንያዊ ጉምቱ ደራሲ የአፍሪካዊ ዘመናዊ የሥነ ጽሁፍ ምልክት ተደርገው ይቆጠሩ ነበር። ደራሲው ስድስት አስርተ ዓመታት በተሻገረው የሥነ ጽሁፍ ጉዞቸው በዋነኛነት ሀገራቸው ኬንያ ከቅኝ ግዛት እስከ ዲሞክራሲያዊ ሥርዓት የነበራትን ጉዞ በመሰነድ ይታወቃሉ። ንጉጊ ዋትያንጎ ለበርካታ ጊዜያት የኖቤል ሽልማት የአሸናፊነት ቅድሚያ ግምት ተሰጥቷቸው ሳይሳ ካላቸው መቅረቱ አድናቂዎቻቸውን ሲያሳዝን ቆይቷል። ደራሲው ከምስጉን ጸሐፊነታቸው ባሻገር የአፍሪካውያን የአፍ መፍቻ ቋንቋዎች ሥነ ጽሑፍ እንዲጎለብት ከፍተኛ ድጋፍ በማድረጋቸው ይታወሳሉ። ንጉጊ ዋ ቲያንጎ እንደ አውሮፓውያን አቆጣጠር በ1938 በወቅቱ የእንግሊዝ ቅኝ ግዛት በነበረችው ኬንያ ውስጥ ነበር የተወለዱት።